በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች፣ የቅዱስ ቤተክርስቲያን ልጆች ሁላችሁም በእያላችሁ በጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ ያው የምንማማረው የአዲስ ጊዳን ትምህርት የማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 15ን ዛሬ እናያለን። ምዕራፍ አሥራ አምስት ምን ይናገራል? በውስጡ ምን አለው? ምን ታሪክ ያተታል የሚለው እናያለን። እንዲህ በማለት ይጀምራል። ወምዝ ቀርቡ ሀቢዚ ኢየሱስ እለመፁ ኢየሩሳሌም ጸሀፍቶ ፈሪሳውያን ዘይብሉ ጸሐፍትና ፈሪሳውያን የሚባሉት ከኢየሩሳሌም የመጡት ወደ ኢየሱስ ክርስቶስ ቀረቡ ብሎ ይጀምራል። እነኚህ ጸሐፍት በጣም ብዙ ነገዶች አሉ። እንደውም ወደ ስምንት ሸንጎ የሚባል የአይሁድ ሸንጎ ከነዚህ መካከል ጸሐፍት አንድ ናቸው። የሚጽፉ ማለት ነው። አርጋ ሕግ አርቃቂ ጸሐፊዎች ማለት ነው። ረበናት የሚባሉ አሉ። ረበናት የሚባሉ ደግሞ የቃል መተርጉማን የህግ ተርጓሚ፣ አስተማሪ፣ መካሪ መምህራን ማለት ነው። ፈሪሳውያን የሚባሉ አሉ። ፈሪሳውያን የሚባሉትም ደግሞ ያው ከትንሣኤ በኋላ ጋብቻ አለ ብለው የሚናገሩ ናቸው። ሌላም ሰዱቃውያን የሚባሉ አሉ። ትንሣኤ ሙታን የለም ብለው የሚያምኑ ናቸው። እነዚህ ሁሉ ተባብረው ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥተው ተማሪዎችህ ለምን የሊቃውንትና የረበናቱንና የካህናቱን ሕግ ይተላለፋሉ የሚል ጥያቄ እንዳቀረቡልን ነው ጥያቄው ምንድነው? ለምን ይተላለፋሉ? ምን ህግ የተላለፉት? ተብለው ሲጠየቁ እጃቸውን ሳይታጠቡ ምግብ ይበላሉ የሚል ነው። ይህ እንግዲህ በጣም ትዕዛ እንትን ይሄ ህግ አጥባቂ ወግ አጥባቂ የሆኑ ሰዎች ስለነበሩ እነሱ ለምን በሀገራቸው፣ በነሱ ህግ፣ በስርዓታቸው፣ በረበናትና በጸሐፍት ህግ ሰዎች እንኳን አይደለም እጃቸውን አይደለም ቀርተው የለበሱትን ልብስ አንድ ጊዜ ብቻ አጥበው አይበቃቸውም። ልብስ ብቻ አይደለም የሚታጠበው፣ ወይም እጅ ብቻ አይደለም የሚታጠበው። ይሄ ከስርዓት እንትናቸው አንጻር ከፈሪሳዊነታቸው አንጻር ወይም ከወግ አጥባቂነታቸው አንጻር የገዙትን አልጋም ከገዙ አልጋውን ሲያጥቡ ይውላሉ። የገዙትን እንጨት ካለ እንጨቱም ሲታጠብ ነው የሚውለው። የማይታጠብ ነገር የለም። አንድ ጊዜ እንኳን አጥ አይበቃቸውም። ስለዚህ እጃቸውን ሲፈትጉ ደም እስከሚያወጣ ድረስ እስከሚያልር ድረስ እጃቸውን ሲታጠቡ የሚውሉ እንደዚህ አይነት ስራ ስላላቸው ለምንድን ነው እጃቸውን ሳይታጠቡ የሚበሉት? የአበውን ህግና ስራ ተላልፈዋል ብለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሐዋርያትን ከሰው በሱ ፊት እንደጠየቁና የጠየቁት ክርስቶስን እንደሆነ ይነግረናል። እሱም እንዲህ ሲል መልስ ይሰጣል። ወእግዚአብሔር ሰይቢ አክብር አባከ ወመከ እና ታባተ ናክሩ ባል እግዚአብሔርስ ዛይ ሰመ ቃለ ላይ ለአቡሁ ወሙ ሞተ ለይሙ በእናት አባቱ ላይ ክፉ ቃል የተናገረ ይሙት ተብሎ ተነግሯል። አታነቡምን? ያን ወአንተ ሙሰ ትብሉ ዘይብሎ ላቡሁ ወለሙ ሀብተ ቁርባን ዘረባይ ከምኒ ከእናንተ ግን የቁርባን የሆነውን ሀብት የወሰደ ወይም ያገኘ ከእናንተ ነው። ዝብ ይሂን ያከብር አባው ወሙ ይህ ማለት እናት አባቱን አያከብርም ማለት ነው ሳርክሙ ቃሉ ለእግዚአብሔር በእንተ ሥርዓት ህክሙ ስለ ስለናንተ ስለ ሰው ስርዓት ብላችሁ የእግዚአብሔር ሕግ ታፈርሳላችሁ። ኦመደልዋ ሰናይ የተነበየ ኢሳይያስ ለይለክሙ ዘይብል እናንተ ግብዞች ስለናንተ ኢሳይያስ እንዲህ ብሎ ተናገረ። ዝህ ሕዝብ በከናፈሪ ሆሞ ያፈቅሩኒ ወይም ያከብሩኒ እነዚህ ሰዎች በከንፈራቸው ያፈቅዱኛል ወይም ያከብሩኛል። ወበልቦም ሰነ ውሃ ይርህቁ ምኔ፣ በልባቸው ግን ከኔ እጅግ ርቀዋል ብሎ ስለ እናንተ ኢሳያስ ጥሩ ተናገረ። ወበከንቱ ያመልኩኒ፣ በከንቱም ያመልኩኛል። ወይም ይሄሩ ትምህርተ ስርዓታ ተሰብ ትምህርት የሚያስተምሩት እኔ ያልኳቸውን ሳይሆን የሰውን ስርዓት ነው ብሎ የነኚህ መንቀፉን ነው። እንግዲህ እነኚህ አንዳንድ ጊዜ ሕግ አጥባቂ ሰዎች አሉ፣ ራሳቸው የማይሰሩትን ሰው እንዲሰራው የሚፈልጉ እንደገናም ደግሞ የእግዚአብሔር ሕግ አስታክብ ደግሞ የግል የግል ሸክም የሆነ ትብትባቸውን የሚያሸክሙ ሰዎች ማለት ነው። እግዚአብሔር መቼስ ህግን ሲሰራ ሰውን የሚያስጨንቅ ህግ አልሰራም። እግዚአብሔር በልክና በመጠን የምናደርገውን በአቅማችን ልክ ነው እዚያ ስራ የሚሰራው እንድንጨነቅ ሳይሆን የምንሰራው ስራ የሚያስደስትና ደስ እያል እንሰራው አድርጎ እግዚአብሔር ጥንቅቅ አድርጎ ስራትን ሰርተዋል። ቤተክርስቲያንም በዚህ ልክ ታስተምራለች። ግን እንዲህ የእውቀት የጎደላቸው ሰዎች፣ መጻሕፍትን ያልተረዱ ሰዎች ደግሞ በአንጻሩ የራሳቸውን ትብትብ፣ የራሳቸውን ሀሳብ ሸክም በማሸከም እነሱ የማይሸከሙትን ሰውን በማሸከም ብዙ ትብትብ የሚያሸክሙ ሰዎች ስላሉ እንደዚህ አይነት ሰዎችን የፈሪሳውያንን ሀሳብና የጸሐፍት የረበናት ሀሳብ እንደሆነ ይህን ሊያደርጉ እንደማይገባ ጌታችን አምላካችን መድኃኒታችን ለሰዎችን ሕግና ስራ ሰዎች በየቀኑ ለሚሰሩ ስራ ሳይሆን ለእግዚአብሔር ሕግ መገዛት ወይም የእግዚአብሔርን ሕግ ንጹህ የሆነው ሕግ በማይረባ ሕግ መቀየር በግለሰቦች ሕግ መቀየር እንደማይገባ በዝርዝር ያስረዳበት አንቀጽ ነው። ሁለተኛውም ስንመለከተው ጸውዖሙ ለህዝብ ወይ ቤሎሙ ስሙ ወለቡ ህዝቡን ጠርቶ ባካችሁ ስሙ፣ አስተውሉ አላቸው። ከማአኮ ዘይበውእ ውስተ አፍ ዘያረኩሶ ለሰብእ አላ ዘይወፅእ እምውስተ አፍ ውእቱ ያረኩሶ ለሰብእ ሰውን የሚያረክሰው ካፉ የሚወጣው እንጂ ወዳፍ የሚገባው አይደለም ብሎ አስተምሯል። ብዙ ጊዜ ይህንን ይሄ መናፍቃኑ ዓለም መጽሐፍ ቅዱስን ዝም ብለው በራሳቸው አስተሳሰብ የሚረዱ ብዙ ሰዎች ይህንን የሚናገሩት ወዳፍ የሚገባ አያረክስም የሚወጣ እንጂ ተብሏልና ጾም አያስፈልግም ብለው ጭራሽ በግስም በሚስጥርም በሀሳብም የማይገናኝ ትርጓም ተርጉመው ሰውን የሚያስተምሩ ሰዎች አሉ። ወዳፍ የገባ አያረክሰውም ማለት ሰው ስለ ጾም ጭራሽ የሚያገናኘው ነገር የለም። ምንበላው ነገር ነው። ምግብ ስንበላ ምግብ እንበላለን። ምግብ በመብላታችን ሰው በመብላታችን ልንረክስ አንችልም። ወይም በሌላ ተረጓጉም የሰውን ሀሳብ በመቀበላችን አንረክስም። የሰውን ሀሳብ ተቀብለን ግን ክፉ እንኳን ቢናገሩ መልካም ነገር በመለስ ነው። ክፉ የተናገረን ሰው ቢኖር እንኳን ክፉ ክፉ ነገሩን ዝም ብለን ብንሰማው እኛን አያረክሰንም። ክፉ ሀሳቡን ተቀብለን ክፋት ስንሰራ ብቻ ነው። ግን በመቀበል ብቻ እሱን ክፉ ሊሆን አይችልም። ከውስጣችን ግን ክፉ ነገር ከመነጨ ያን ክፉ ሀሳብ ተቀብለን እኛ ውተን የምንተገብረው ከሆነ ነው። በሌላ አባባል ደግሞ የምንበላ ምግብ በመብላት ወይም ሳንታጠብ በላንም አልበላንም እሱ ሳይታጠብ ሰው ስለበላ ሊያረክሱ አይችልም። ንፅህና ተገቢ ነው። ታጥቦ መብላት ጥሩ ነው። ነገር ግን እጃቸው እስከሚደማ ማድረስ የሚታጠቡ የረበናትን ህግና ወግ አጥባቂነት እሱ መተግበር ተገቢ እንዳልሆነ ሳንታጠብ የበላ ብንበላም ኃጢያት እንዳልሆነ ነገር ግን ከውስጣችን ክፉ ነገር ባፋችን ሲያመነጭ ክፉ ነገር አውጥቶ ሰውን የሚወጋ ነገር አውቶ አውጥቶ የሚናገር ለሰዎች ክፉ ነገርን አውቶ አውጥቶ የሚመክር ሰው ሰው የሚረክሰው በዚያ በክፉ ሀሳቡ በሚያመነጭው ሀሳብ እንጂ ሳይታጠብ ምግብ በመብላት መርከስ እንደማይችል ይህን በዝርዝር ይነግራቸዋል ማለት ነው። አውሶም ይብሉ ማያን ኩላ ተክል እንተ ኩላ ተክል እንተ ይተክላ ይተከላ አውየ ሰማያዊ ትሴሮ እነሆ ይ ሰማያዊ አባቴ ያልተከላት ተክል ሁሉ ትነቀላለች ብሎ እነዚህ በሱ ህግና ስርዓት የማይኖሩ ህጉና ክፍሮ የማይኖር እነሱ ሁሉ ይጠፋሉ ማለት ነው። ሕድጎሙ ለሉ እስሙ ዕውራን አምህርተ እውራን ነኝ እውርን የሚመሩ እውራ ናቸው። እነሱ እውር እውር ለመመርሃ እውር እውርን ከመራ ክልኤሆሙ ይወድቁ ውስተ ግብ እውር እውር የሚመራው ሁለቱም ተያይዘው ወደ ጉድጓድ ይወድቃሉ ብሎ አጠቃላይ ጉዟቸው ሁሉ የእውር ጉዞ እንደሆነ የእውር ጉዞ እንደሆነ እንደገናም ደግሞ መሪዎች ናቸው ብሎ የያዟቸው ደግሞ ጸሐፍቱም ፈሪሳውያን ረበናቱም ደግሞ የበለጠ ውሮች እንደሆኑ በእግዚአብሔር ሕግና ስርዓት መርተው እግዚአብሔር መንግስት እንዲገቡ ሳይሆን ከእግዚአብሔር ሕግ ውጪ ተቃራኒ ሆኖ ራሳቸው ያዘጋጁትን የራሳቸውን ክብርና ሐሳብ እና ራሳቸውን የሚያከብር ሕግ ሰርተው በዚያ ሰው እየተመራ መንግስተ ሰማያት እንዳይገባ ከጽድቅ ጎዳና እንዲወጣ የሚያደርጉ መሆናቸውን በዝርዝር ነግሯቸዋል። አውሳ ጴጥሮስ ወይ ቤሎ ፈክር ለነ ዘንተ ምሳሌ ጴጥሮስም ይህንን ምሳሌ አልገባንም ተርጉምልን። ወይ ቤሎሙ እግዚእ ኢየሱስ ለአርዳኢሁ ተማሪዎቹንም እሱ እንዲህ አላቸው አዲሁ አንትሙኒ ተለብ ለበውክሙኑ ዘንተ እስካሁን ድረስ እናንተ ይህን አልተረዳችሁምን? ይታምሩኑ አታውቁምን? ብሎ ወዘሰ ይወፅእ እምውስተ አፍ እምልብ ይወፅእ ወውእቱ ዘያረኩሶ ለሰብእ ከልብ የሚወጣ ሐስ ክፉ ሐሳብ እንጂ ሰው የሚያረግ ሰው እስመ እምውስተ ልብ ይወፅ ሕሊና እኩይ ዘውእቱ ቀቲል ወዝሙት ይሄን ነው መግደል፣ መስረቅ ወዝሙት መስረቅ እንደገና ወስም በሐሰት በሐሰት መመስከር ወጽርፈት በመሳደብ እሉ ከዚህ ያረኩት ወለሰብ እነ ናቸው ሰውን የሚያረክሱት፣ ብሎ ቅድም ቀድም ያልነውን በዝርዝር አስቀመጠ ማለት ነው። ሰው እንዲገደል ካንደበት ወጥቶ የሚነገር ነገር፣ እንደገና ሰው ሌባ እንዲሆን እንዲሰር ካንደበት የሚወጣ ነገር፣ ሐሰት አንደበት አውጥቶ መመስከር ሰውን የሚያረክሱት እነኚህ ነገሮች ናቸው እንጂ ሳይታጠብ መብላት ሊያረክሰው አይችልም፣ ብሎ በዝርዝር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልስ ሰጥቶበታል ማለት ነው። ሌላው ወደ መጨረሻ ላይ ስንመለከት በዚህ ምዕራፍ ላይ እንደሚያውቅ ደግሞ በእንተ ሰቡ ህብስት ይላል። ቅድም አሥራ ሁለት ሁለት አሳ አምስት እንጀራ ብለን ነበር። አሁን ደግሞ ሰባት እንጀራዎችና ትንሽ አሳን ለሰዎች አብዝቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድረ በዳ መመገቡን በዝርዝር ይነግረንና ትምህርቱን ያጠናቅቃል ማለት ነው። የመከረን፣ የገሰጸን፣ ያስተማረን የሠራሁት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።